ይቅርታ አንድ ጥያቄ ልጠይቃችሁ። እሺ፣ ትልቁ ህልማችሁ ምንድነው? ገንዘብ ማለት? ትልቁ እቅዳችሁ ገንዘብ? በህይወታችሁ ማሳካት የምትፈልጉት ነገር ገንዘብ? ምድር ላይ እንዲኖራችሁ የምትፈልጉት ነገር ገንዘብ? ቆይ፣ ገንዘቡ ተውትና ምንድነው ሀሳባችሁ? ቀደም ተውት ያልከኝ ገንዘብ አይገንዘብ አይገንዘብ። ባንዴ፣ ማነሽ ገንዘቤ? ቆይ፣ ወዴት ነው ስም? ገንዘቤ፣ አራ ገንዘብ ተራ ደሞ ወደ ከማታው ልጅ ጋር እንዴ! የማታው ልጅ ማለት ምን ይገባ? ኧረ ይገባኛል እንደውም

ሜርኩሪ ወይ ሊቃሊ ትዳር፣ እንዴት ነው ትዳር? ወይ ትዳር፣ ላላገቡ ሴቶች ምን ትመክሪያለሽ? ገንዘብ ያለው ልውድ ባህናቱ ይጣቀጥ። እንኳን እንኳን ሊጠፍስሽ ባለው ነው። ሲጠፍ ሲጠፍ እንዳይሸጥሽ በቃ እግሬ አውጪኝ ብለሽ ነው መሮጥ ያለብሽ። ነው ደግሞ ታውቃለህ፣ ድህነት ድህነት ይገባል፣ እንደ ቫይረስ ነው ይገባል። ቢያድግ ኑሮ ራሱ ያድግ ነበር። እኔን አይታችሁ መማር ነው በቃ። ይሄ ድሮ ስታውቀኝ እንዴት ነበር። ወዚ ራሱ ሀብታም ባልሆን እንኳን የሀብታም ወዝ ነበረኝ። አሁን እንኳን ወዝ ሊኖረኝ ይቅርና

ለምን ብነውናነውእ ነፃነት ወርቅንን በእንግሊዝኛ ማን አሉት? ፍሪደም ጎልድነስ ሰራዊት ፍቅሬን በእንግሊዝኛ ማን አሉት? ዘ አርሚ ማይላ። ሙሉ አለም ታደሰን በእንግሊዝኛ ማን አሏት? ወለለስ አፍሬ። እኔ እኮ ቦድ የምን ዕቃ አቅፈዋለሁ ብያለሁ አላታው እንዴ! ምንድን ነው እንደዚህ አይባልም እንዴ? ቦርጭ ነው ተስማምቶኝ ነው ምንድን ነው እንዴ? መቼ ነው የምትወልደው? ገንፎን ይዘጋጅል ሆይ ወይ ነው? ጠብቂ። ወዴት ነው ወዴት? ዋና ልንገር ዋና የለም። ሳፋተን ገንዳውን ልብስ አጣብ ነው። ስራ ላይ መንገድ ስራ መንገድ ሲኒማ ድረስ ለምን? ቴሌ ቲቪ ከፕሌይ ስቶር እና ከአፕ ስቶር ቁጭ ብላችኋል። ክፍያውን በቴሌ ብር ሱፐር አፕ መክፈል ትችላላችሁ። ደግሞ በማስተር ጋር ወይም በቪዛ አገልግሎት መክፈል። አሪፍ አሪፍ ፊልም አለ። ለጊዜው ዶቃ ትዝታና ከሌሊቱ ስድስት ሰዓት አለላችሁ። ሰው ስራ ሲሰራ ከህይወትና ከስልክ ህይወት የትኛው ነው? እየነድኩበት ያለው ህይወት ነው ወይስ ሌላ የሚመጣ ህይወት አለው? አይደለም፣ ከሁለቱ አንዱ ምረጥ። የሰው ደም ማየት ካልደበረ ግድ ነኝ

አዎ የድሃ ቅንጡ ያንፋጫል በቂጡ። ቆየሁብሽ እንዴ? ውይ እህትሽ በጣም ነው ደስ የምትለው መስሎሽ ነው። እባክሽ ማለት ታያት አለሽ። ሰሞኑን ትምህርት እንዴት ነበር? ከትምህርት ቤት አምጪያት ተብለሽ ነው አድቄያት ተብለሽ ነው መሜላችሽ? አምጪያት ተብዬ ነው እሱማ የምን ስልክ ማለት ስልኬን አልያዝኩትም የእኔ ፍቅር ዋሽታ ነው ካላመንሽ ቦርሳዬን ፈትሺ ማለት እኔ ቦርሳዬን ነው ማለት ስልኬን ስልኬን ሲለኩብኛ አልወድም ለምን ምክንያቱም ካንቺ ፍቅረኛ ጋር የተጻፈችው እንዳታይባት ከማን ፍቅረኛ ጋር ካንቺ ፍቅረኛ ጋር ሰማይ በጣም ነው የምታሳፍሪው? ሰዎች ስትደውላችሁ ሄሎ ማን ልበልትልን? እስቲ ገምች የምትሉ አንገምትም፣ አንገምትም ከቻላችሁ። እንደውም እከሌ እከሌ ከነ አባት ስም፣ እኔ በዚህ ሰዓት አበበ በለጠ በጋራጁ፣ በቅንፍ ውስጥ ቆንጆ አድርጎ የሚበልተው እስላሽ ቆዳማ ይቀደድበት ብዬ ለማስታወስ ከነ ሰፈሩ ሴቭ ማድረግ። ሴትዮው በድምፅ አልገምትም፣ ገምቼ አሁንም አላወቅሽኝ? አዎ አላወቅኩም። ስለዚህ ንገሩን። ስትደውሉ እከሌ ከሌ ነኝ ከዚህ ከዚህ ተብሎ እንነጋገር። ቴንክ ዩ። ጉዳይ አልቋል። አንድ ወር ገብቶኛል። ለምደተጉላላ እዛ ላይ በዚህ ስራው ልዩነቱ ምንድነው? ቢሮ እዚህ የቀጠር ከሌለ ምንድን ነው? እዚህ የቀጠርኩማ በቃ ስራው መሰራት ባለበት መንገድ እንዲሰራ ነው። ገብቶሃል? ገብቶሃል። አንድ ቀን ለኛውም፣ ለኛው ቀበሌታችን ነው ክፍለ ከተማ ዞን፣ ሁሉንም ማስመት ትችላል። በአንተ ነው ፕላኑም ከአንተ የሚጠበቅ ደግሞ ለኛ ሰራ ሰር አሁን እንትን አኮ ልጃችሁን ለልጃችን ለማለት ነበር የመጣ ነው። ዝምድና እንዲፈጠር ለትዳር ነው። አይ ለእንትን ለኢትዮጵያ ብሔራዊ ቡድን ልናጫት። ለመሆኑ ልጁ ምን አለ? ልጁ ያው ከአባቱ የወረሰው ደምግፊትና ስኳር አለው። ተደበራለን። እንዴት አደርሽ ነበር። ለማንኛው ማለት ነው እኔ ቆንጆ ነኝ አይደል? በጣም እኔ ደሞ በጣም አዎ እኔ ቆንጆ። አንቺ ውሸታው፣ ውሸታው። እንኳን ወደ ቻይና ሺንሻንጋ ዊ ሬስቶራንት በሰላም መጣ። እሺ ምን ምን አላችሁ? የአህያ አፍረተ ስጋ፣ የድመት ብልትና ማለት ነው፣ የእንቁራሪት ዳል አለ። ይህ ውሻ ውሻ። ኦኬ የሚጠጣስ ምን ሰዎችም ጋዜጠኛ ሊል ይባላሉ በቀን ስንት በርገር ይበላሉ እኔ ኮ በርገር አልወደድምማ እኔ አሳሬን ነው የምበላው ኦኬ አሳሬ ጾም ምግብ ነው ላይክ አሳ አይ ለሁለቱም ይሆናል እንደውም ሳይድ ሶስ ደች ታደርጊበታለች በቃ ኦኬ ባህላዊ ምግብ ነው ማለት ነው አዎ ሌሎችም አሉ መከራ ለብ ለብ አለ ችግር ተፈርሾ ሰልፍ ዝልዝል ቤክራይ ጎረድ ጎረድ በቃ ነፍስ ነው በቃ ኦ እኔንም በጣም አስጎመጁኝ በቃ ምስከደስ ይለኛል ላንጅ አይሆንም ላንጅ አይሆንም ኦኬ ለምን ያቃጥላሉ እኛም ተቃጥለናል ሀይ ቆንጂ ደሞዜ ይባላለሁ ኧረ እባክህ የት ነው ዶርም ነሽ ነገራችን ላይ በጣም የተከበረ ስም ነው ያለው ሂድ ሂድ ቤት ኪራይም አይከፍል ስም ይዘህ ደሞዜ ይባላለሁ ስትል ትንሽ አታፍረ እኔ የምልህ ፀጉሬ የገባው ሰላሳ አምስት ፐርሰንቱ ታክስ ተቆርጦ ነው ምን ማለት ነው እንጂ የዛሬ ወር እንገናኝ ባይ ደሞዜ።